ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ ሐሙስ ረፋድ ይመጥናቸዋል ያልኳቸውን አንዳንድ ጉዳዮችን አብረን እያነሳን ለተወሰኑ ደቂቃዎች እንቆያለን ማለት ነው። በአማራ ክልል ዘመቻ አንድነት በአራቱም የአማራ ቀጠናዎች ቀጥሏል። ከዚሁ ጋር ተያይዘው በባህር ዳር ከተማ የምክክር ኮሚሽን ከአንዳንድ ታዋቂ ሰዎች ባለስልጣናቶች የተገኙበት ምክክር እያደረግኩ ነው እያለ ይገኛል። ጥያቄ አለኝ ያለው የተጠየቀ ኃይል ጫካ ገብቷል፣ እየታገለ ያለው ምክክር ኮሚሽን እነኝ የሚለው ቡድን ከማን ጋር ነው የሚነጋገረው? ያሉት በርካቶች ናቸው። እንግዲህ እዚህ ላይ ለመነሳት የተፈለገው ዋናው ትልቁ ነገር ምክክር ኮሚሽን ሲባል ምናልባት አማራ ክልል ላይ አሁን እየተከናወነ ያለውን የጦርነት ሂደት ተመካክሮ በሰላማዊ መንገድ ለመመለስ ለማስተካከል ይመስለናል ምክክር ኮሚሽን ማለት። ስለዚህ አማራ ክልል ላይ ጦርነት እንዲነሳ ወይም ደግሞ ጦርነት እንዲሆን የተፈለገበት ጥያቄ ያለውን ማህበረሰብ ጥያቄያቸውን በፖለቲካዊ መንገድ መመለስ ሲገባቸው ከፌደራል መንግስት በፖለቲካ መንገድ አይደለም በአፈሙስ መንገድ ነው መመለስ ያለብን በሚል ጦርነቱ ሊቀጥል ችሏል። ይህንን ጦርነት እንግዲህ ጥያቄ ያለን ብለው ጥያቄ ያነሱት ጫካ ይገኛሉ እየተፋለሙ ይገኛሉ። ምክክር ኮሚሽኑ ከነዚህ ተፋላሚ ኃይሎች ተወካይ ወስዶ ነው ወይስ ተወካያቸውን አግኝቶ አነጋግሮ ነው ወይስ ተወካዮቻቸው ተወክሎ ነው ወይስ እዛው ባሉት እርስ በራሳቸው ነው ምክክር የምለው? በጣም አሻሚና ግራ የሚያጋባ ጉዳዮች ናቸው። አሁን ከክልሉ እየወጡ የሚገኙት ማህበረሰብ እንደ ማህበረሰብ ስብሰባ ሲጠራ ስብሰባ እየወጣ ይገኛል። ባለስልጣኑ እንደ ባለስልጣን አበሉንና ደሞዙን ስልጣኑ ለማስጠበቅ እየታገለ ነው ያለው። ትላንትም እየታገለ ነው ዛሬም እየታገለ ነው። ፋኖን እንደበሰሳለን፣ ፋኖን እናጠፋለን እያለ በርካታ ከስከሳዎችን እያደረጉ በክልሉ ውስጥ ወጣቶችን እያነሳሱ ማሰልጠኛ እያስገቡ አበል እየከፈሉ አሰልጥኖ እርስ በራሳቸው እንዲዋጉ እያደረጉ ይገኛሉ። እነዚህ በግንባር ቀደም ተሰላፊ ሆኖ እየተሰለፉ ይገኛሉ። ፋኖቹ ይህንን ምክክር ኮሚሽን ታርጌት አድርጎ የነዚህ አውርደው በደካማ ከደካሙ በኋላ እንግዲህ የምክክር ኮሚሽኑ ብለው የመጡትን ከፍተኛ ዶፍ ወርዶባቸዋል። የከባድ መሳሪያ ዶፍ ወርዶባቸዋል። የአየር ዶፍ ወርዶባቸዋል። የኢኮኖሚ ዶፍ እንዲወርድባቸው ተደርጓል። አማራ ክልል በፋኖዎች ላይ ምንም የቀረ ነገር የለም። አገዛዙ አለኝ የሚለውን ሰራዊት ተጠቅሟል። በርካታ ክፍለ ጦሮች፣ በርካታ እዞች፣ በርካታ ኮሮች የአማራ ክልል ላይ ተሳትፎ አድርጓል። ይሄንን ካደረገ በኋላ ሁለት ዓመት ልደፍን ጥቂት ጊዜያቶቹ ሲቀሩ ነው እንግዲህ አሁን የምክክር ኮሚሽን እየተባለው ምን ያክል ተቀባይነት አለው የሚሉት ፋኖቹ በተደጋጋሚ ይሄንን አያምኑ ተቀባይነት የለውም ነው የሚለው ሌላ ፋኖ ነፃ መሬትና መካናይዝድ ሳይኖረው ወጥ የሆነ የፖለቲካ አደረጃጀትም ሳይኖረው ትልቅና ግዙፍ የ140 ሚሊዮን ህዝብ መሪ ታንክና ባንክ ከያዘው ጋር ለሁለት ዓመት እየማረከ እየገደለ የቀጠለው ብቻውን አይደለም። የዚህ ድጋፍ አለው፣ የህዝብ ድጋፍ አለው። የህዝብ ድጋፍ ባይኖረውም በአንድ ሳምንት ውስጥ ማለቅ ይችል ነበር ጦርነቱ፣ እንደ ሰራዊት ብዛትና እንደ መሳሪያ ቅንብር በሌላ አነጋገር መንግስት ከፋኖ ጋር አይደለም እየተዋጋ ያለው ከህዝብ ጋር ነው እየተዋጋ ያለው። ስለዚህም ከህዝብ ጋር ተዋግቶ ያሸነፈ መሪ አይተን ሰምተንም አናውቅም። ጦርነቱ አያልቅም፣ መንግስትም አሸናፊ አይሆንም። አማራ ክልል ከእጅ ወጥቷል። መንግስት ሌላ አማራጭ ካልተጠቀመ በስተቀር አሁን በያዘው አካሄድ አማራ ክልል ላይ በጦርነት አሸንፋለሁ ብሎ ማሰብ የህልም እንጀራ ነው የሚሆነው ማለት ነው። አድማጮቻችን፣ ተመልካቾቻችን እዚህ ላይ ብዥታ ሳይኖረው በግልጽ መታወቅ ያለበት ነገር ቢኖር ምንድን ነው፣ መንግስት እንደ መንግስትነት ታንክን ይዟል፣ ባንክን ይዟል፣ አየር ይዟል፣ ግዙፍ ሰራዊት ይዟል። ትልቅ ተቋም ነው፣ ሀገር ነው፣ ትልቅ ሀገር ነው። ስለዚህ ይህንን ትልቅ ተቋም እና ትልቅ ሀገር በርካታ ሰራዊት ያለው በቂ ጊዜ አግኝቶ በቂ ማሰልጠኛ ውስጥ አሰልጥኖ አውጥቶ ተደራጅቶ በመካናይዝድ ተደራጅቶ ከውጭ ሀገር ድጋፍ የሚደረግለትን ተቀብሎ በአየር የታገዘ ጦርነት እያደረገ ያለው መንግስትን ተገዳድሮ ወጥሮ በአንድ ሳምንት ውስጥ ይጨርሳሉ ያለውን ጦርነት ወደ ሁለት ዓመት እንዲሸጋገር ያደረገው ፋኖ ራሱን ብቻ ችሎ አቅም ኖሮት ጥሩ የፖለቲካ አስተላለፍ፣ ጥሩ አደረጃጀት ሰርቶ መካናይዝድ ኖሮት በርካታ የሰራዊት አደረጃጀት ኖሮት አይደለም። በከፍተኛ ሁኔታ የህዝብ ድጋፍ አለው። ይሄ የህዝብ ድጋፍ ደግሞ በተወሰነ መልኩ ግማሹ የሆነ ብዥታ ውስጥ ገብቶ ግራ የተጋባ አለ፣ ግማሹ ደግሞ ግድ የላችሁም ግራ አይግባችሁ ፋኖ የህዝብ ልጅ ነው ብሎ ከፋኖ ጎን የቆመ ህዝብ አለ። የአማራ ማህበረሰብ ግዙፍ ነው። በርካታ ቀጠናን ሸፍኖ ያለ ህዝብ ነው። ሀምሳና ስልሳ ሚሊዮን የሚገመት ማህበረሰብ ነው። ከክልሉ ውጭ ከሚኖሩት እዛው ክልሉ ላይ የሚኖሩት ማህበረሰብ ማለት ነው። ምናልባት ከክልሉ ውጭ የሚኖሩት ወደ አስራ አምስት ሚሊዮን ምናምን ሊጠጋ ይችል ይሆናል፣ ወይ ከዛ በታችን ወይ ከዛ በላይ ነው። ከዚህ ያነሰ ሊሆን አይችልም። ስለዚህ እንደውም አማራ እንደ አማራ አማራ እንደ አማራ የህዝብ ድጋፍ ከዳር እስከ ዳር ስርነቀል የሆነ ለውጥ ለማምጣት ህዝቡ ስር ነቀል የሆነ አወጣት ወጥቶ ከፋኖ ጎን ቢሰለፍ ኖሮ ጦርነቱ ድሮ ይጠናቀቅ ነበር። ምናልባት ጦርነቱ ወደ ሌሎች የክልል አካባቢዎች እንኳን ባሄድ አማራ ክልልን በሚፈልጉት ኃይሎች ነፃ አውጥቶ ክልሉ ነፃነቱን አረጋግጦ ይቀጥል ነበር። እንግዲህ አማራ ክልል ላይ በሁለት የተከፈለው ማህበረሰብ ጦርነቱን ገትሮ ይዞታል። የፌዴራል መንግስትም እንዳያሸንፍ አድርጎታል የፋኖ ኃይሎችም እንዳያሸንፉ አድርጎታል። የአማራ ማህበረሰብ በሁለቱም ውስጥ በሁለቱም ሳጥን ውስጥ ነው ያለው። አሁን በፌዴራል ሳጥን ውስጥ አለ፣ በፋኖ ሳጥን ውስጥ ያለ አለ። ግማሽ የአማራ ማህበረሰብ በፋኖ ሳጥን ውስጥ ይገኛል፣ ግማሽ የአማራ ማህበረሰብ ደግሞ በፌዴራል መንግስት ሳጥን ውስጥ ይገኛል። እነዚህ በፌዴራል መንግስት ሳጥን ውስጥ የቆሙት የአማራ ማህበረሰብ ከተቃሎ ወደ ፋኖ ሳጥን ውስጥ ቢገቡ ኖሮ ፋኖ ክልሉን ድሮኑ ተቆጣጥሮ ነበር። አሁን አቫንቴጅ ያገኙት ትንሽ ንፋስ እንዲተነፍሱ ቀዳዳ የተገኘችው በፌዴራል መንግስት ሳጥን ውስጥ የቆሙት የአማራ ተወላጆች በመገኘታቸው ነው። ክልሉ ላይ ጦርነቱን እንዳይጠናቀቅና ክልሉ ነፃነቱን እንዳያረጋግጥና የፋኖ ኃይሎች አራቱንም የአማራ ቀጠናዎች እንዳይቆጣጠሩ ካደረጋቸው ትልቁ ችግር ታንክና ባንክ ግዙፉ የፌዴራል መንግስት ሰራዊት ሳይሆን ወዳደር በአይነትና በምስር ወጥ የተገዛው የአማራ ተወላጅ ግልጽ ንግግር ነው። የአማራ ፋኖ የአማራን አራቱን ቀጠና እንዳይቆጣጠር እንቅፋት የሆነው የፌዴራል መንግስት አይ ይሄን ልታውቁት ያስፈልጋል። የፋኖ ኃይሎች አራቱን የአማራ ከተማ እንዳይቆጣጠሩ እንቅፋት የሆነው የራሱ የአማራ ተወላጆች ባለስልጣናቶች፣ በምስር ወጥ የተሸጡ፣ በሽልንግና በስሙኒ የተታለሉ አበል ተከፋዮች፣ አማራንን እያሉ በአማራ ስም የሚነግዱ ባለስልጣናት እነዚህ ናቸው ፋኖ ክልሉን እንዳይቆጣጠር ያደረጉ። አብዛኛው ሰው ይሮጥና፣ መከላከያው እንደዚህ አድርጓል፣ መከላከያ በዚህ ወጥቷል፣ መከላከያ በዚህ ገብቷል ይላል። አብዛኛው ሰው ይሮጥና፣ የኦሮሚያ ክልል መንግስት እንደዚህ አድርጓል፣ የኦሮሚያ ክልል ፕሬዝዳንት በዚህ ወጥቷል፣ በዚህ ገብቷል ይላል። ትልቅ በሽታ፣ ትልቅ ችግር፣ ትልቅ መከራ፣ ትልቅ ሙስና፣ ትልቅ ባንዳዎችን በስሩ በጉያው አስቀምጦ ማለት ነው። አሁንም ይሄ ነገር ካልተስተካከለ በስተቀር ድል ሊመጣ ይችላል። የፌዴራል መንግስትም አያሸንፍም፣ ፋኖም አያሸንፍም። ንጹሐን ማህበረሰብ ይደቃሉ፣ ችግር ውስጥ ይገባሉ። የኢኮኖሚ ችግር፣ የጤና ችግር የነፃነት ችግር፣ የጸጥታ ችግር ክልሉን ያጠቀዋል። ጦርነቱ በእንደዚህ አይነት ሁኔታ በቆየ ቁጥር ማለት ነው ክልሉ ላይ ያለው ማህበረሰብ ግማሹ በፌዴራል መንግስት ሳጥን ውስጥ የቆመው ተጠቃልሎ በፋኖ ሳጥን ውስጥ የሚጠቃለል ከሆነ ፋኖ ክልሉን ይቆጣጠርና ክልሉ ከሌሎች ብሔር ብሔረሰቦች ጋር መነጋገር ይጀምራል፣ ነፃነቱን ያረጋግጣል ከብልጽግና ነፃ የሆነ ራሱን ችሎ ምናልባት በፌዴራል መንግስት የበላይነት ከሌሎች ጋር ተነጋግሮ ሁሉ ነገር እስከሚያስፈጽም ማለት ነው። ከዚህ ውጭ አራት ኪሎ አራት ኪሎ፣ ሶስት ኪሎ፣ ሰባት ኪሎ፣ ስድስት ኪሎ የሚባለው ጉዳይ አሁን ያለው አማራ ክልል ላይ ጦርነት እያደረገ ያለው ኃይል ብቻውን የሚያመጣው ለውጥ አይኖርም፣ ማዶ ላይ ማለት ነው። ይሄ ልታወቅ ያስፈልጋል። ክልሉ ላይ እንደዚህ አይነት እንቅፋት የተፈጠረው ማዶ ላይ ደግሞ የሚነገረው በርካታ ነገር ስለሆነ የዱሮ ስርዓትን ሊመልስብህ ነው፣ ሊጨፈልቅህ ነው፣ ሊደመስስህ ነው ብሎ ሲቀሰቅስ ስለነበረ ይሄንን ቅስቀሳ ገልብጦ በትክክለኛ አካሄድና ምንም አይነት ሂሳብ የማያወራርድ መሆኑንና ምንም የሚያወራርደው ሂሳብ አለመኖሩን ለሌሎች ብሔር ብሔረሰቦች በፖለቲካ መልክ አስረድቶ አስተምሮ ሪዮታ አለሙን አሰራጭቶ ባክግራውንዱን እና አላማውን አሳውቆ ማንነቱን ገልጾ አንድ ሁለት እስከሚል ጊዜ ሊወስድ ስለሚችል ቢያንስ ቢያንስ ክልሉን እንኳን እንዲቆጣጠርና አማራን ነፃ አውጥቶ አማራ እንደ ማንኛውም ብሔር ብሔረሰብ መኖሩን እንዲያረጋግጥ ማድረግ የምችለው ክልሉ ላይ ያለው አማራ ሁሉም አንድ ሲሆን ብቻ ነው። አማራ አማራ ቡላይ እየተኮሰ ባህር ዳር ነፃ ሊወጣ አይችልም። አማራ አማራው ላይ የተኮሰ ጎንደር ነፃ ሊሆን አይችልም። አማራው አማራ ላይ የተኮሰ ደብረ ብርሃን ነፃ ሊወጣ አይችልም። ወልዲያም ነፃ ሊወጣ አይችልም። ደሴም ነፃ ሊወጣ ወዘተ። ሌሎች ትላልቅ የዞን የወረዳ ከተሞች አማራ ክልል ውስጥ የሚገኙ ነፃ መውጣት የሚችሉት አማራው በአንድነት አማራ መሆኑን አረጋግጦ አውቆ በፋንዶ ላይ መተኮሱን ሲያቆም ብቻና ብቻ ነው። ይህ ካልሆነ በስተቀር እነሽመልስ አብዲሳ ሲያሰሙ የነበሩት ንግግርና ሲያደንቁት የነበረውን አድናቆት ይቀጥላል ማለት ነው። ይሄ ነገር አሁንም በክልሉ ውስጥ ወጣቱ እንዲሰለጥን ከሰለጠነ በኋላ ሪዮት አለም የፖለቲካ ትምህርት እየተሰጣቸው ፋኖ ላይ እንዲዘምቱ እየተደረገ ይገኛል። ከዛም በኋላ በሌላ አማርኛ እነሱ ምንድን ነው የሚሉት እርስ በርስ እያዋጋ ናቸው ነው እያሉ ይገኛል። ስለዚህ እስካሁንም ፋኖ የተራመደው በህዝብ ድጋፍ ነው። ይሄ ሊታወቅ ያስፈልጋል። ፋኖ በምንም ተአምር በራሱ አቅምና በራሱ ጉልበት በራሱ መካናይዝድና በራሱ የፖለቲካ አደረጃጀት ይህን ሁለት ዓመት ብቻውን እንዳልደረሰ ልታውቁት ያስፈልጋል። የህዝብ ድጋፍ ነው። ይሄ የህዝብ ድጋፍ ደግሞ ሙሉ ለሙሉ አይደለም። አርባ ፐርሰንት የህዝብ ድጋፍ አለው ፋኖ በክልሉ ላይ። ሰማኒያ ፐርሰንት ተቆጣጥረናል፣ ዘጠና ፐርሰንት ተቆጣጥረናል የምንለውም የተጋነነ ሀሳብ አላቀርብላቸው። ምን ለምን የተደበቀ ነገር አይደለም። አብዛኛዎቻችሁ ሀገር ቤት ሆናችሁ ነው ፕሮግራማችንን የምትከታተሉ። ባህር ዳር ላይ ምን እየተሰራ እንደሆነ አዴት ላይ ወይም ደግሞ ደንበጫ ላይ ወይም ደግሞ ሞጣ ላይ፣ ማራዊ ላይ ምን እየተሰራ እንደሆነ ወይም ደግሞ ጎንደር አዘዞ ላይ፣ ቋራ ላይ፣ ሌሎች መተማ ላይ ምን እየተሰራ እንደሆነ ቆቦ ላይ፣ ደሴ ላይ፣ ኮምቦልቻ ላይ፣ ኩታበር ላይ፣ መካነ ሰላም ላይ ወዘተ ምን እየተሰራ ስለሆነ ማህበረሰቡ በአካል ስለሚያውቅ የተጋነነን ነገር ብናመጣ ራስን ማታለል እና ራስን መሸወድ ስለሚሆን ሀቁና መሬት ላይ ያለው እውነታ ይሄ ነው። አርባው ፐርሰንት ማህበረሰቡ ከፋኖ ጋር ነው ያለ፣ አርባው ፐርሰንት ከፌዴራል መንግስት ጋር አለ፣ ሀያው ፐርሰንት መሀል ሰፋሪ ሆኖ እየተንቀሳቀሰ ነው። አንድ ላይ ስንት ይሆናል? መቶ ፐርሰንት ነው። ፋኖ ስንት ፐርሰንት አለው? አርባ ፐርሰንት ፌደራል መንግስት ስንት ፐርሰንት አለው? አርባ ፐርሰንት ሰማኒያ ፐርሰንት ሀያው ፐርሰንት የዋለን ይሄ ተጠቃለው ፋኖ ይሄንን አጠቃለው ወደ ራሱ የሚያስገባው ከሆነ የመጀመሪያው ደረጃ ክልሉን ይቆጣጠራል። ፋኖ ክልሉን ከተቆጣጠረ ደቡብ ላይ ተሰሚነት አለው፣ ኦሮሚያ ላይ ተሰሚነት አለው፣ ትግራይ ላይ ተሰሚነት አለው፣ አፋር፣ ሱማሌ ላይ፣ ቤንሻንጉል ላይ ተሰሚነት አለው። አሁን ግን ተሰሚነት የለውም። ሌላው ቀርቶ ክልሉ ላይ ያሉት ተዋጊ ወታደሮች ወይም ደግሞ አማራጭ ይዞ ሲጓዙ የነበሩት ወደ ፋኖ እንቀላቀል ነበር የፖለቲካ አስተላለፋቸው እና አቋማቸው አላስታወቀንም፣ ከሁለት ያጣ እንዳንሆን ፈርተን ነው ነው እያሉ ያሉት። ከዚህ በተጨማሪ ከክልሉ ውጪ የሚኖሩት ፋኖን የሚደግፉ ማህበረሰብ በአውሮፓና በአሜሪካ የሚኖሩ ፋኖን የሚደግፉ እና ከድጋፍ ነፃ ሆኖ በአይነ ቁራኛ ፕሮግራሞችን ተደብቆ የሚከታተሉ ህብረተሰብ በርካታ ቁጥር ያለው ዘመቻ አንድነት ጥሩ ነው። በጋራ እየተዋጉ ነው። አንድነትና ማዕከላዊ እዝ ማድረግ ትልቅ ነቀርሳ የሆነበት ሁኔታ ነው። መዳኛ የሌለው በሽታ የሆነበት ሁኔታ ነው ያለው ይሄ ደግሞ ፋኖ ክልሉን እንዳይቆጣጠር ጎድቶታል። በክልሉ ውስጥ የብልጽግና አመራሮች ባይኖሩ ኖሮ ክልሉ በፋኖ እጅ ከገባ ጊዜና ዘመን አይኖረውም ነበር ቆይቷል። ክልሉ ውስጥ ብልጽግና በመኖሩ ግን ፋኖ ምንም ነገር ማድረግ አልቻለም። ያን ተራራ ፋኖ ያዘ፣ ለቀቀ። ያን ከተማ ፋኖ ያዘ፣ ለቀቀ። መከላከያ ገቡ፣ ወጡ። መከላከያ ያዘ፣ ለቀቀ። ይሄ ለክልሉ ለህዝቡም ለፋኖም ትርጉም አልባ ነው። የሚጠቅም ነገር አይደለም። ፋኖ እከሌ ተራራን ተቆጣጠረ፣ ፋኖ እከሊት ከተማን ተቆጣጠረ፣ ይሄ ትርጉም አልባ ነው። ፋኖ ተራራን ስለተቆጣጠረ፣ ከተማን ስለተቆጣጠረ ጦርነትን ጨረሰ ማለት አይደለም። ክልሉን ተቆጣጠረ ማለት አይደለም። ይዞ መልቀቅ የጦርነት ሂደት ነው። የጦርነት ባህሪ ነው። ጦርነት ባህሪ አውቀ የምትቆጣጠረው ቦታ አለ፣ አውቀ የምትለቅ ቦታ አለ። ይሄ የጦርነት አካሄድ ነው። በዚህ አካሄድ ውስጥ ገብታችሁ ስሜታዊ ሆናችሁ ከቁጥጥር ውጭ የሆነ ደስታም ባንናገር ደስ ይለኛል። የጦርነት ባህሪ ነው። ፋኖ ምርጥ እስትራቴጂ ቦታን ተቆጣጠረ፣ ፋኖ ያንን እስትራቴጂ ቦታ ለቀቀ፣ የሚመጣው ለውጥ የለም። በዚህ መካከል ላይ ምን ጉዳቶች ደርሰዋል? ምን ተገኝተዋል? ፖለቲካ አስተላላፉ እንዴት ነው? የህዝብ ድጋፍ እንዴት ነው ክልሉ ውስጥ ያለው ህዝብ ድጋፍ ምን ይመስላል? ከክልሉ ውጭ ያለው ህዝብ ድጋፍ ምን ይመስላል? አርባ ፐርሰንት ፋኖን ደግፎ ፋኖ ሁለት ዓመት የቆየ ጦርነትን እያካሄደ ይገኛል። ይሄ አርባ ፐርሰንት የፋኖን በፍጥነት ወደፊት መሄድ እየተቆጣጠረ እየተመለከተ እየተሰላቸ እየመጣ ወደ ሀያና ወደ አስራ አምስት ፐርሰንት የሚወርድ ከሆነ እና ከዛ ወገን ደግሞ ቁጥሩ እየጨመረ የሚመጣ ከሆነ ፋኖን ከመረጃና ማስረጃ ውጭ እያደረገው ለጠላት ያጋልጠዋል ማለት ነው። ፋኖ ይህንን አጋጣሚና ይህንን ጊዜ በስነስርዓት ተጠቅሞ ወጣቱን ከጎኑ በማሰለፍ አርባውን ፐርሰንት ወደ ራሱ አድርጎ ሰማንያ ፐርሰንት አድርጎ ሀያው የመሀል ሰፋሪ የነበሩት ተንሳፎ እንዲቀሩ ያደርጋቸዋል። እነዚህ የብልጽግና አመራሮች እና ባለስልጣናቶች ናቸው። ሀያው ሌላ ምንም አማራጭ የላቸውም። ሻንጣቸውን ይዘው ወደ አራት ኪሎ መሄድ ብቻ ነው እነሱ የሚጠበቅባቸው በዛን ሰዓት ማለት ነው። ስለዚህ በአማራ ክልል ውስጥ ለሚደረገው ጦርነት የህዝብ ድጋፍ መኖሩን እንድታውቁና ይሄ የህዝብ ድጋፍ ደግሞ እየቆሰለ እየታመመ የሚመጣ ከሆነ አደጋ እንዳለውም ብዙ ጎን ለማስረዳት ያክል ነው ይሄንን ያነሳሁት። አድማጮቻችን፣ ተመልካቾቻችን በሌሎች የግንባር መረጃዎች እስከምንገናኝ መልካም ጊዜ እንደሆነላቸው እመኛለሁ። ሰላም።